ኛ እንደዚህ ሆቴል ውስጥ ሲፈጠር እራሱ አስጠላሁ። ምነው? የሚያስጠላው ማለት እንደዚህ እንደዚህ ወንበር ላይ ቁጭ ብለት ስታፈጥር በጣም ነው የሚያስጠላው። መሬትንረንድ እናንተ እና እኔም ደግሞ የሚስትነት ስሜት እንዲሰማኝ ቤት ገብተን አሳንፕሳ ሰርቼ የለ ሾርባ ሰርቼ የለ አቀራርቤ፣ ጓደኞችህን ለአፍጥር ጠርታቸው ሰብሰብ ብለን አንድ ቤት ስናፈጥር ደስ ይላል። ምን አስቸኮለሽ? ትሰሪ አለሽ ገና። ልጆችን ብቻ ላግኝ እንጂ ቆይ ስማኝ። እሺ አሁን የአልጋ ብር እንደዚህ እየጨፈጨፍ እየከፈል፣ እኔም ናፍቆቴ ልወጣ ናልኝ። ስለዚህ ግዴታ ወደ አዳማ መመለስ አለብን። ዛሬ ራሱ እዚህ ባናድር ደስ ይለኛል። ወደ አዳማ ብንሄድ ራይድ ይዘማታል። ማድረግ ያለብን ነገር ምንድን ነው? በቃ ሄዳለች። ሱመያ ቤተሰቦቿን አግኝታለች። ልጆቹን ይዛ ጎንደር ሄዳለች። ስለአገኘሽ በሰላም እዛ ትኖርበት። አንተ ደግሞ እዛ ሂድ እፈልጋለሁ የምትል ከሆነ እማይሆን ነገር ነው፣ ለብር የማይሆነ ምክንያቱም መታወቂያ ኦሮሞ የኦሮሚያ ምን አገባኝ ታዲያ ሆነ። እዛ መታወቂያ ይዘህ ከዚ ያለውን ነገር ታውቃለህ። የሀገር ሁኔታ ጥሩ አይደለም፣ መሄድ አትችልም። ምን ጎንደርና ባህርዳር ኢትዮጵያ አለ። ኢትዮጵያና ሀገሬ ነው ለእኔም መፍትሄ ነው። እኔ ለፖለቲካ አልሄድም ለጦርነት አልሄድም። ሰይድ አቀልድ በእናትህ ሰይድ፣ እኔንም አስበኝ እዚህ ጋ እንጂ እኔ አንተ እዛ ሄደህ ሰላም አገኛለሁ፣ እዚህ ቁጭ ብዬ ለምን ስራ አታገኝም? አረብ ሀገር እንኳን ባህር ተሻገር ላይ ይሻላል። ለምን የምር እኔ የምን አስረ ብትሄድ ይሻለኛል። ለምን በቃ አይገናኝም። ጎንደርና እንትን አይገናኝም። ኢትዮጵያ እኮ ነው ጎንደርና ባህር ዳር እና ሄዳለሁ እያልክ ነው። አይደለም እዛ እኔ ቡርኪና ፋሶ ጎን ሄዳለሁ። ኮል አይደለም ጎንደርና ባህር ዳር የትም ያለችበት በጉርጓር ገባለሁ፣ ወላሂ ዛሬ ራሱ እዚህ ማደር ይደለም፣ ወደ አዳማ ነው። አይ አልፈልግም፣ መኛም ፍለጋ ጎንደር ሄዳለሁ ካልክ፣ ከዚህ ከአዲስ አበባ አልወጣም። ለምን እዚሁ ማጥፋት እኮ አየን። ድሮም እኮ ተሸውጄ ነው የገባዎች። ባለፈው በረጊና ሰጥቼሽ መስ ጠጣሽ። ትንሽ እንኳን ብቀብሽ አምንሽ ነበር ሰይድ። አሁን ግን ግን ጠጥተሽ ነገር ነው ምን አውቃለሁ። ታሪክ ውስጥ ከአሁን ግን የምሬን ነው፣ ራሴን አጠፋለሁ። አታደርገውም። ብለን ምን ለመሆን አንተ ብቻ ወደ ጎንደር፣ ልክ ጎንደር ሳትደርስ ሬሳዬ የአዩ ሬሳ ተረከበን ብለው ይደውሉ። እርግጠኛ ነኝ። እሺ በቃ እና አሁን መስቷል፣ ነገ እንሄዳለን። እሺ ወደ ናዝሬት

ሳምቡሳን ከውጭ ገዝተሽ ነው ወይስ አብስለሽ ነው? ጎዴ ባሴ መጠቅለሉ እንዴት አወቅሽ? ጓደኛዬ ጠቀለለችልኝ። እኔ ዘይት ውስጥ ንክር። አንቺ አብስለሽ ብቻ ነው? በሰርኩ መጠቅለል ብቻ ነው። ግን አዩ ለሌላ ጊዜ ሰው ነገር

እሱ አስታውሳኝ፣ ተውኩት። ከዛም ልጨርሽ ነበር። አዎ፣ ከዛም ይቀርበለኛል። መልስ ይስተፋሽ። አዎ፣ ተፋሁት። ይቀርበለኛል። አውቃ እንጂ አውቀሽ ጥመሽ፣ እስኪ ቀስጣሽ፣ በኋላ ትዝ አለሽ። እንግዲህ እንደምታዩት ከአዩ ጋር እያፈጠር ነው እና አዩ እያፈጠር ለቀሽ እራትም ታዟል። ይመጣል በሰዓት እኮ የገጠር ሴቶች ቢሆኑ ከቤት ምግብ ሰራርቶ በአገልግል አድርገው ምን ብለው ምን ብለው ሰው ሰው ይመጣሉ ከሆቴል አታሳዝኝም? ሆቴል

ሱመያ ነች የምታወራው። ሱመያ እኮ ጀግና ነች። ቤትሽ መታ ሄደች። አንቺ ነሽ ባፍሽ ያወራሽው። እኔ እኮ ዘመድ መስላኝ እኮ ነው። ሱመያን አልፈልጋትም ልጆችም አልፈልገው ብያለሁ። ብቻ ግን ሲጀመር ዑመር ነው እንደዚህ እንድለፈልፍ ያደርገኝ እሱ ነው። እሱ ሳይልኝ አይቀርም። ሲጀመር ምን ያለሽ ሳይድ ልጆቹ ነው የሚፈልገው ሱመያን አይፈልግም፣ ብሎ ብቻ ያን ጊዜ የሆነ ነገር አስነ ቪዲዮ ላይ እኮ አንቺ ነሽ ይሰልሽ እንዴ እኔ ምን እንደ እንደዚህ እንድል እንዳደረገኝ ራሱ አላቅ። አንተ ብለኸኝ ይሁን የሆነ ሰው ግን የሆነ ቀን ሳይድ ልጆቹ ነው የሚፈልገው ሱመያን አይፈልግም የሚባል ነገር ግን በቃ ሰምቻለሁ። ከማን እንደሰማሁ ግን አላቅም። በቃ ታዲያ እንዴት ከማን እንደሰማሁ በቃ ዑመር ነው እኔ ትዝ አለኝ። በቃ ዑመር ራሱ ነው እሱ ቪዲዮ ላይ እኮ አንቺ ነሽ አዩ አልሽው እኮ ቪዲዮ ሳይጀመር ካሜራ ከካሜራ በኋላ አለኝና እንድል አረገኝ፣ አንቺ እንድትያረገሽ። ቪዲዮ ካሜራ ተደብቋል እንዴ? ታወቅሽ። ገና በር አንኳኩቶ ስከፍትለት አዩ ሳይድ ሱመያን አይፈልጋት፣ ልጆቹን ነው የሚፈልግ አለ። በር እንደከፈችልኝ በር ላይ ገና አስቀጠቅጠዋለሁ። ሳይድ እሱን ሰው እንዳትቀየመኝ፣ እኔ እኔ ግን አልለቀውም። ባለሙያ መሆኔን አልነገረችም። ማን እሱመያ? ምንን ምግብ ባለሙያ መሆኔን። ምግቤም እኔ እና ሱመያ መቼ እናወራለን? ስትታረቁ ትነግራለች። ባለሙያ በላችሁ? እንዴት ያስበችበት። እናቴ ጠዋት ደውዬላት ሰው አጠገቤ ዛሬ እኔ ጋር ዳሬ ስላ ኩሻለች። እዛም በጧት ተነስቼ ምግብ ሰርቼ ዶሮ ሰርቼ ቡና አቀራርቤ ሰባት ሰዓት ሲል እሷን እየጠበቅኩ አለበት እና እሱ እና ዛን ኡመር ሻ ሱመያን ይዞ ካች ግን በጣም ነገርነው። ግን እኔ የምር እህት መስለኝ በጣም ነበር ያሳዘነችኝ። እኔ ከፊት እህቶችን ከስጤ ከጉራጌ ምናምን የተወለዱ እንዳሉና ግማሾቹ ዱባይ እንዳሉ አልነገርከኝም ዱባይ ነቶች አሉ፣ ግን ከስልጡ የተወለዱ አሉ። ባዘረ ካገባ ከስልጡ የተወለዱት እዚሁ አዳማን ያሉት፣ ዱባይ ያሉ ደግሞ ከአርሲዋን የተወለዱ እኮ። ግን እኔ የአርሲዋት በለኝ የትኛው እንዳልከኝ ብቻ ባለይም በቃ የዱባዩን ስለያዝ፣ አዎ ዱባይ አሉኝ። እንደውም ከኔ ጋር ብትኖር ብዬ አሰብኩ። ብቻ አንተ እስከመጣ ብን አለበት ብታጣብቀኝ ብዬ ምናምን፣ በቃ በጣም ደስ ብሎኝ ነበረ አንቺ ለማንኛውም እንደዛ ብለሽ ሱመያ ልጆችን ልታሳይኝ የነበረውን አንቺ ነሽ እንድሸሽኝ ያደረግሽ እኔ ምን አድርገ ነው አለች እኮ ሱመያ እንዳልሽ ልጆቹን አዲስ አበባ አሳይቸው ይዣቸው ልሄድ ነበር ያሰብኩት አዩ ደግሞ ነጥቆ ሊጠፋ ነው የሚለው ስታወራ እውነቱን ስታወጣ ሳይዳ ወራት ሚስጥር አዩ ስትናገር ዘረገፈችለት እኔም በዛ ስበብ ልጆቹን ይዤ እሄድኩኝ እሺ አሁን ውሸቴ ነው ሱመያ አሁን እንደው ውሸቴን ራሱ አወቅሽ አይደለ ግን አደነኳት ን ቤተሰብ ጋር ማዘርጋ ሄዳ አንቺ ጋ መታ። አትገርመም? ግን ትገርማለች። ለምን እሷን መታ ቁጭ ትላለች? አንተም እሷን ፍለጋ ቤት ትመጣለህ፣ ከቤት አትወጣም። ሶስታችን እንዲህ እየተያየን ቁጭ ቶሎ እሷ እያለች ምንም ታርሰኛለች። ምንም ልጆች ውልድ ውልድ ውልድ ውልድ አድርገላለሁ። በቃ ተስማምተሽ ትኖራላችሁ አንድ ቤት ውስጥ። እኔ ስማማታለሁ። እኔ ጭንቅ የለብኝም። እኔ ዋን ነው። አይ የሱመያ ያጽባይ ምንም ባይቆል ያን ጭንቅ ያን ጭንቅ አይጠራጥርኛል። የኔ በሽታ ምን እንደሆነ ልንገርህ እ እኔ በሽታ አንተማጣጥ ነው። ገባህ? እኔ እንደውም ለሱመያ አልፈራም በይ አ ለልጆቼ ነው ስትናደጂ በጥፊት ያቸዋለሽ ስ በያል ያስተው እንደውም ትንሽ ከሱ መያ ጋር ከተጣላ ነው እኔ ማድረገው ነገር ሁሉ ደስ ስለማይላት ከሱ መያ ጋር እንኳን ስማ ያደፍ አላስብም። ብዛቱ ምኑ ሾርባ ምን እዚህ ነው በቃ ይመጣው እኔ ሆቴሉ እንደዚህ ያመጡት እዚህ አካባቢ ሰሞኑን እንደዚህ ነው። ያው ለምን እንደምመጣ መቼ የሚገባህል፣ አንተን ለምን እንደምፈልግ አሁን ምን አሰብኩ መሰለ፣ አንደኛ እንደዚህ ሆቴል ውስጥ ሲፈጠር እራሱ አስጠላ። ምን ነው የሚያስጠላው? ማለት እንደዚህ ወንበር ላይ ቁጭ ብለን ስታፈጥር በጣም ነው የሚያስጠላው። መሬት ልረድ፣ እናንጥፍ እና እኔም ደግሞ የሚስትነት ስሜት እንዲሰማኝ ቤት ገብተን አሳምቡሳ ሰርቼ የለ ሾርባ ሰርቼ የለ አቀራርቤ ጓደኞቼን አፍጥር ጠርታቸው። ሰብሰብ ብለን አንድ ቤት ስናፈጠር ምን አስቸኮለሽ ትሰራ ያለሽ? ገና ልጆችን ብቻ ላግኝ እንጂ። ቆይ ስማኝ፣ እሺ አሁን የአልጋ ብር እንደዚህ እየጨፈጨፍ እየከፈልክ፣ እኔም ናፍቆቴ ልወጣ ናልኝ። ስለዚህ ግዴታ ወደ አዳማ መመለስ አለበት። ዛሬ ራሱ እዚህ ባናድር ደስ ይለኛል። ወደ አዳማ ብንሄድ፣ ራይድ ዘማታ የቀኑ ብር እያወጣክ አልጋ ይዘክ እንዲያደርክ ምግብ እንዲየጨፈጨፍ ብር እያወጣክ ብቻህን እዚህ እያደርክ ጥሩ እንቅልፍ አተኛ። እኔስ እሱ ይቅርሽ። አንተ እዚህ አዲስ አበባ እንዳለክ እያወቅኩኝ እኔ እንዴት ነው እንቅልፍ የሚይዘኝ? እዛ አዳማ ውጭ ብዬ እንዴት ነው እንቅልፍ የሚይዘኝ? ይህም ሁሉ ሀሳብ አርግ እንጂ ታሳቢ አርግ እኔንም አስበኝ እንጂ እዛ ሆነ ልጆች በቃ ልጆችም ቀስ ብለው ይመጣሉ። ሱመያ እንደምታያት ሀገሯ ጎንደር ገብታለች፣ እንዳጆቿን ወንድሞቿን አግኝታለች። ማድረግ ያለብን ነገር ምንድን ነው? በቃ ሄዳለች ሱመያ። ቤተሰቦቿን አግኝታለች። ልጆቹን ይዛ ጎንደር ሄዳለች። ስለአገኘሽ በሰላም እዛ ትኖርበት። አንተ ደግሞ እዛ ሂጅ የፈልጋለሁ የምትል ከሆነ የማይሆን ነገር ነው። ለምንድን ሆነ ምክንያቱም፣ መታወቂያ የኦሮሚያ ምን አገባኝ ሊሆነ፣ ኦሮሚያ ክልል መታወቂያ ይዛ ከዚያ ያለውን ነገር ታውቃለህ። የሀገር ሁኔታ ጥሩ አይደለም፣ መሄድ አትችልም። ምን ጎንደር ና ባህር ዳር ኢትዮጵያ አለ። ኢትዮጵያና ሀገሬ ነው፣ ለኔ መፍትሄ ነው። እኔ ለፖለቲካ አልሄድም፣ ለጦርነት አልሄድም። ሰይድ አቀልድ። በእናትህ ሰይድ፣ እኔንም አስበኝ እዚህ ጋር እንጂ እኔ አንተ እዛ ሄደህ እኔ ሰላም አገኛለሁ? እዚህ ቁጭ ብዬ ለምን ስራ አታገኝም? አረብ ሀገር እንኳን ባህር ተሻገር ይሻላል፣ ይሻላል ለምን እኔ የምን አስሬ ብትሄድ ይሻለኛል። ለምን በቃ አይገናኝም። ጎንደርና እንትን አይገናኝም። ኢትዮጵያ እኮ ነው ጎንደርና ባህር ዳር እና ሄዳለሁ እያልክ ነው። አይደለም እዛ እኔ ቡርኪና ፋሶ ቢሆን ሄዳለሁ እኮ አይደለም። ጎንደርና ባህር ዳር የትም ያለች በጉርጓል ገባለሁ። ወል ምን ሆነሽ ነው ወቅት ሰይድ ዛሬ ራሱ እዚህ ማደር የለብን። ወደ አዳማ ነው የምሄደው። አይ አልፈልግም፣ እሱ መኛም ፍለጋ ጎንደር እሄዳለሁ ከአዲስ አበባ። ለምን ያንቺን ራስ ማጥፋት? ድሮም እኮ ተሸውጄ ነው። ባለፈው በረግ ትንሽ እንኳን ነበር፣ እመነኝ። አሁን ግን ነገር ነው ስኑም አይተግባይን አይተን ያመንከው ምን አውቃለሁ አሁን ግን ራሴን አጠፋለሁ ብለህ ምን ለመሆን አንተ ብቻ ወደ ጎንደር ልክ ጎንደር ሳትደርስ ሬሳዬ የአዩ ሬሳ ተረከበን ብለው ይደውሉልኝ እርግጠኛ ነኝ እሺ በቃ እና አሁን መችቷል ነገ ንሄዳለሽ ወደ ናዝሬት ነገ ራይድ እኮ አለ አርባ ደቂቃ መንገድ እኮ ነች። ነገን ሄደናዩ ዛሪ ዛሬ ወይ አድረን ጠዋት ነው። ለምን ዛሬ ነው? እንግዲህ አፍተር ላይ መጨቃጨቅ ጀመረች። ገና ሳትቆይ አሁን መጣችሁ? ሮጣ መጣች። በቃ አዩ መጣችብኝ። እኔም ካሜራ ላስቀምጥና እስኪ ለምን ስላልተገናኘን እንደ ተገናኘን ግዴታ ቪዲዮ ስለምንሰራ አልጋ ይዞ ለብቻ አይደለም። እኔ ቤትኛው ጭንቅላቴ ነው። ብቻዬን አዳማ ውስጥ አሉ ማን ነገር ነ የምን አንዷን ይዘ አንዷን ይዘ ምን ረመዳን እኮ ነው ባይሆንስ ይሄን ያህል እንደት ነው የምታስቢው? እኔ ሰው በቃ ከሚስቱ ጋር እንደፈለገ ከሆነ ለሌላም በቃ ባገባ አግኝቼ ለምትዋት አለሁ ለትዋት ነው። እና ውድ ቤተሰቦቻችን ዛሬ ከአዩ ጋር በዚህ መልኩ አፍጥር አፍጥረናል። እንግዲህ ወደ ባህር ዳር እሄዳለሁ እያልኩ ነበር። አዩ አለች ምንም አላደርጋችንም፣ ሱመያ ወደ አዲስ አበባ እስክትመለስ በቃ አዳማ አብረን እንሄዳለን። ውድ ቤተሰቦቻችን እንግዲህ ሱመያ ወደ አዲስ አበባ መለስ ብላ አዲስ አበባ ከሄደች ከተመለሰች ይሄዳለው። እስከዛ አዩ እምቢ ብላኛለች። ራሴን አጠፋለሁ አለች። ወደዛ መሄድ አልቻልኩም። ወደ ባህርዳር ጎንደር እምቢ አለችኝ አዩ። ያለሷ ፍቃድ ደግሞ በቃ ዛሬ ወደ ዳማሌን ነው። እንግዲህ ወሬ ያበዛባችሁ። ሰላም አለይኩም ረቱ በረካቱ። ባይ ባይ